በአዲስ አበባ ከተማ የሚታየውን የመልካም አስተዳደር ጉድለት ለመፍታት ከላይኛው እስከታችኛው የሚገኙ አመራሮችና የህብረተሰብ ክፍሎች በየደረጃው ውይይት ሲያካሂዱ ቆይተዋል። አሁን ደግሞ በከተማዋ የሚስተዋለውን የመልካም አስተዳደር ችግሮችን ለመፍታት እንደሚያስችል የታመነበት ሰነድ ይፋ ሆኗል። በሰነዱ ከአንበሳ አውቶቡስ አገልግሎት ጀምሮ እስከ መሬት ልማት ማኔጅመንት አገልግሎቶች የመልካም አስተዳደር ጉድለት እንደሚታይባቸው ተጠቅሰዋል። 372 የመልካም ማስተዳደሩ ችግሮች የተመዘገበበት ሰነዱ ለእያንዳንዱ ችግር በጊዜ የተገደበ መፍትሄ አስቀምጧል። ለአብነትም ከመሬት ይዞታ መብት ጋር የተያያዙ የመልካም አስተዳደር ችግሮችን ለመፍታት 9500 ባለ ጉዳዮች እስከ ሰኔ 30 2009 ዓ ም ምላሽ እንደሚያገኙ በሰነዱ ተጠቅሰዋል። በሰነዱ ላይ የክፍለ ከተማና የወረዳ አመራሮች ጥያቄ አንስተው ምላሽ ተሰጥቶባቸዋል። ባቀድነው ጊዜ ገደብ ያላጠናቀቅናቸው የመልሶ ማልማት ተግባራት አሉ። ስለዚህ በእቅድ ካላጠናቀቅን የመልካም አስተዳደር እቅድ ላይ መካተት አለባቸው። መልሶ ማልማት ቀላል ስራ አይደለም። በእኔ በእኔ እስካሁን ካየኋቸው ስራዎች ውስጥ ፈታኝ ስራ ከሚባሉት ውስጥ አንዱ መልሶ ማልማት ነው። ከአካባቢው ነው የምታፈናቀለው ከሞቀ ቤቱ ነው የምታፈናቀለው ከማህበራዊ ትስስሩ ነው የምታነሳው። ስለዚህ ይህ ሰው በቀላሉ መተማመን አይቻልም። አራት አምስት ጊዜ ደግሞ ደጋግሞ ማወያየት ያስፈልጋል። እቅድ እናቅዳለን። እነዚህ እቅዶች የዛሬ ያቀርናቸው ወይም ከታድሶ በኋላ ያቀርናቸው ናቸው ብዬ አላምንም። ነው ይበግልኝ ስላልሰራን ነው እንጂ ቀደም ብለን ያቀርናቸው ቀደም ብለንም መፍታት የነበረብን ስለዚህ፣ አሁንም ጊዜ ሳይሰጠው በተቀመጠለት መርሃ ግብር መሰረት ችግሩ መፈታት አለበት የሚል እምነት ነው የሚኖረኝ። ህዝቡን እንዲያውቀ ማድረግ አለብን። ምን ችግሮች ነው የተለዩት፣ መቼ ነው የሚፈቱት፣ እንዴት ነው የሚፈቱት የሚል ወደ ህዝብ መቅረብ አለበት። ህዝቡ ማወቅ አለበት። ካወቀው መቼ ነው የሚፈታው? የሚል ለምሳሌ በሚቀጥሉት ዓመታት የሚፈታ ነገር አሁን እንዲፈታ አይጠብቅም ማለት ነው። ካሳወቅ ነው በዚህ ዓመት መፈታት ያለባቸው ደግሞ ካልፈታን ይጠይቀናል ማለት ነው። ከተማ መፍታት ያለበት ምንድን ነው፣ ክፍለ ከተማ ምንድን ነው፣ ወረዳ ምንድን ነው የሚል ጉዳይ በአግባው ድፋይ ተደርገዋል። እዚህ ላይ የአመራር ሚና ከማወቅ ሰፊ ችግር ነው ያለው። ወስነ ከምትጠየቅ ይልቅ ሳትወስን ዝም ብለ ቁጭ ብለ ከርመ ቢሮ መጠየቅ የሚል ዝንባል ያለ። አመራሩ ራሱን ማሻሻል ከፈለገ ያለውን እያንዳንዱ ሰው የራሱን ክፍተት ማወቅ ይኖርበታል። ዋናው ለመማር መዘጋጀት ነው፣ ለማወቅ የሕዝብ ችግር ቆርቁሮን ለሕዝብ ችግር መፍትሄ ለመስጠት ራሳችንን ማዘጋጀት መቻል ነው። ስለዚህ በአጭር ጊዜ ውስጥ ብዙ ችግሮች ብዙ የልማት ጥያቄዎችን መልሰን ምናልባትም ከተሳካልን ከስድስት ወር በኋላ የተሻለ አቅም ያለው የፈረጠመ አቅም ያለው አመራር መፍጠር ይቻላል። የከተማዋ ከንቲባ ድሪባ ኩማ ሰነዱ በጥናት የተዘጋጀ መሆኑን ገልጸው ሰነዱ ላይ የተቀመጡ እቅዶች ውጤታማ እንዲሆኑ የህዝቡ ተሳትፎ ያስፈልጋል ብለዋል። የህዝብ አቅም ትልቅ ነው። ህዝቡ ከልቡ ከተሳተፈና ከኛ ጋር ወደ ስራ ከገባ ብዙ ነገሮችን ለመፍታት ህብረተሰቡም ስለሚያግዘን በጋራ ሆነን እነዚህን ያስቀመጥናቸውን እቅዶች ማሳካት እንችላለን። በስራ መውጫና መግቢያ ሰዓት ዜጎች አውቶቡስ በመጠበቅ እንደሚግላሉ በሰነዱ የተጠቀሰ ሲሆን ችግር ለመፍታት እስከ ሰኔ ሰላሳ ሰባት ሺ አውቶቡሶች እንደሚገዙና ለአውቶቡሶች ብቻ የሚያገለግሉ መንገዶች እንደሚከፈቱ በሰነዱ ተካትቷል።